ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያን የዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከደጋ ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንኳን ለየት የሚባለ ቪዲዮ ነው የመጣሁት ያው እስከዛሬ እኔ ከስራ ውጪ ብዙ ጊዜ ቪዲዮ አልሰራም፣ ግን በቃ ዛሬ በጣም የገረመኝና ና የአስደነቀኝ ቦታ ነበር ና እሱን ላሳያችሁን የመጣሁት ያው እንግዲህ ቤተሰብ አራስ ለማየት ሂጄ ነበረው። ኮምቦልቻ ነው ግን ኮምቦልቻ አይመስልም። በቃ ኮምቦልቻ አቢሽ ሀገር አካባቢ በእርግጥ እኔ የኮምቦልቻ ልጅ ነኝ። ኮምቦልቻ ነው ተወልጄ ያደግኩት፣ ግን ይህን ሰፈር በፍጹም አላውቀውም ና ኮምቦልቻ ሆኖ በጣም ሩቅ ነው። በጣም ግን ማሻአላህ ካየሁት ነገር አንዱ ደስ ያለ መስጅድ አለ። መስጅድ በጣም ትልቅ መስጅድ እየተሰራ ነው። ግን ቦታው በጣም ዳገት ነው። ባጃጅ የለም፣ መኪና ምንም ነገር ካሪ እንኳን አይገባም። አሁን አንዳንዴ ፒስታ መንገድ ሲሆን አስቸጋሪ ሲሆን በጋሪ እየገባን እንሄዳለን ማለት ነው። እንደዚህ ገንጠል ያሉ አንዳንድ በጣም ያለሙ ሰፈሮች፣ ያላደጉ ሰፈሮች አሉ በእርግጥ በኮምቦልቻ ዙሪያ። ግን ይሄ ግን ለምንም አይመች በቃ ወደ ላይ ቀጥ ያለ ዳገት ነው። በስንት ስንት መከራ እዛ እየደረስ ነው። ከዛ ደግሞ ውህረታች ደግሞ ስትወርዱ ቁልቁለት ነው። በቃ በጣም በጣም ነው የሚያስጠላው መንገዱ። በጣም ኮምቦልቻ ከተማ ጭራሽ እንደዚህ አይነት ቦታ አይቼ አላውቅም እና በጣም ገረመኝ። ከዛ አራስ ልንጠይቅበት የሄድንበት ቤት ምንድን ነው ህገወጥ ቦታ ነው። ህገወጥ ቦታ ያው ከኮምቦልቻ ዙሪያ ካርታ ያልገባ ቦታ ገዝተው ሰርተው ነው ና በቃ ምንትዚ ያለኝ። ብዙ ጊዜ አረብ ሀገር ያሉ እህቶቼ ይጠይቁኛል በውስጥ መስመር እነዚህ ህገወጥ ቦታ አቅናሽ ቅናሽ ካለ ጠይቅልን ምናምን ኮምቦልቻ አካባቢኛል ግን ጭራሽ አያስፈልግም። በቃ እንደኔ አያስፈልግም። በጣም ነው የሚከብደው። ለምን ለሰው ልጅ አንደኛ ምንድን ነው የሚያስፈልገው ለሚኖርበት አካባቢ መንገድ ግድ ነው መንገድ፣ ውሃና መብራት። እስኪ አሁን አስቡት፣ እዚህ ሰፈር ልንጠይቃት ሄር ነው አራስ፣ በእርግዝናዋ ጊዜ ምን ያህል በዚህ መንገድ ተመላልሳለች። ሲቀጥል ልትወልድ ለራሱ ወደ ጤና ጣቢያ ስትሄድ እንዴት እንደሄደች አላውቅም። በጣም ነው የሚያስፈራው። በጣም ገደላ ገደል ነው። ወደላይ በጣም ዳገት ነው እና የሆነን ቦታ ልገዙ ስታስቡ ቢያንስ መንገድ እንኳን በትክክል ሊኖረው ይገባል ማለት ነው። ብትታመሙ ፈጥናችሁ የምደርሱበት መሆን አለበት። የሆነ ነገር ቢፈጠር ትራንስፖርት የሚገባበት ቦታ መሆን አለበት እና ይህን ነገር ለጠቁሟችሁና ላሳያችሁ ነው ዛሬ የመጣሁት ማለት ነው። እንደ አጋጣሚ ስንሄድ ወደ ላይ በጣም ዳገት ስለነበረ አልቻልኩም ለመቅረጽ በጣም ደክሞኝ ስንመለስ ነው በቃ ረፍ ብለን ስንመለስ ነው ይሄን የቀረጽኩት ማለት ነው። እና ህገ ወጥ ቦታ በምትገዙበት ጊዜ በእርግጥ አውቀለ አሁን ህጋዊ ቦታ ኮምቦልቻ ላይ በጣም ውድ ነው። በጣም በጣም የተጋነነ ተወዷል ማለት ነው። ግን ህገ ወጥም ገዝታችሁ ወደፊት ካርተና ፕላን ይሰራል ብላችሁ የምታስቡ ከሆነ ቢያንስ በቃ እዩት። ልክ የገጠር መንገድ አይነት ማለት ነው። በቃ በጣም ውስጣ ውስጡ ለምንም ነገር የማይመች ማለት ነው እንደምታዩት። እና ቢያንስ መንገድ የተስተካከለ እንኳን መንገድ ሊኖረው ይገባል ማለት ነው። እዚህ አካባቢ እንግዲህ እንደምታዩት መብራት እንኳን አላቸው፣ እየተሳበ በህገወጥ መልኩ አላቸው። መብራት አለ። ውሃ ግን ምድር ይባለው ቦን ውሃ እንደዚህ ህዝብ በአንድ ላይ የሚቀዳበት የለም። እሱም ትንሽ ራቅ ይላላሉ። እሱ አለ ግን መንገዱ ግን በጣም አስቸጋሪና በጣም ከባድ ነው። ይህን እያስተዋላችሁ ግዙ ላለሁ ግን አሁን ምናልባት አሁን ለዚህ ሰፈር አሁን ተስፋው ምንድን ነው? የመንገዱ መስጅድ እየተሰራ ስለሆነ ምናልባት ለመስጅዱ የግዴታ መንገድ ስለሚሰራ እንግዲህ እንሻላ ለወደፊቱ በዚህ መልኩ ለመስጅዱ መንገድ የሚሰራላቸው ይመስለኛል። ግን ለማንኛውም እንደነገርኳችሁ በጣም አጣርታችሁ ቦታ ግዙ። በቃ ዝም ብላችሁ ርካሽ ስለሆነ ህገወጥ ቦታ ርካሽ ስለሆነ ዝም ብላችሁ ብብራችሁን አታባክኑ። ለምን ገዝታችሁ አትርፋችሁ ለመሸጥ ከሆነ ጥሩ። ግን ለምትኖሩበት ለመኖሪያ ቤት ለምትሰሩበት ግን ከሆነ መንገድ ከሌለው ከመግዛት ተቆጠቡ። ለምን ርካሽ ብቻ ስለሆነ ሳይሆን፣ ቢያንስ ለእናንተ ምቹ መሆን አለበት ማለት ነው። ለመኖሪያች በጣም ምቹ መሆን አለበት ቢያንስ ቢያንስ በትንሹ መንገድ። እዚህ ጋር እንደምታይ በጣም ቆንጆ ቆንጆ ቤቶች አሉ የተሰራ እያቸው። አሁን እነዚህ ህገወጥ ናቸው፣ ካርታና ፕላን የላቸውም ግን በጣም ከባድ ነው። በቃ መንገዱ ወደ ከተማ ደርሰው ለመመለስ ምን ያህል ርቀት እንደሚጓዙ ማለት ነው። አንደኛ ነገር የመንገዱ ርቀት ብቻ ሳይሆን የመንገድ ርቀት አንዳንዴ ችግር የለውም በእግር መጓዝ ችግር የለውም። ግን መንገዱ ምቹ ደግሞ ሲሆን ትንሽ እንኳን ያግዛችኋል ማለት ነው። ለመራመር ለመንቀሳቀስ ያግዛችኋል። ይሄ ግን በጣም እዚህ ጋር እንደምታዩት ተማሪ አሉ እዚህ አካባቢ የሚማሩ ከላይ ድረስ መጥተው ታች ድረስ በዚህ መልኩ ነው በዚህ መንገድ ሂደው የሚማሩት ማለት ነው። እና በጣም በጣም ነው የገረመኝ ኔ ኮምቦልቻ ውስጥ እ እንደዚህ አይነት ስፈጭራሻ መኖሩንም አላውቅም ነበረ ለምን እሱ ዙሪያው ዙሪያውን ተጠራማ ቦታ እንዳለዋቃለሁ በደንብ መንገድ ያልተሰራላቸው ና ያለሙ ቦታዎች እንዳሉ አቃለሁኝ። ግን ደግሞ የዚህ ደግሞ በጣም ባሰ። በጣም ረጅም ነው። ጠዋት ደም በቃ ስድስት ሰዓት አካባቢ የተመለስ ነው ነው ስንሄድ ስንመጣ ነው መንገዱን ሁሉ ሰዓት የወሰደብን ማለት ነው። በጣም ረጅም መንገድ ነበር የተጓዝ ነው እና አሁን ይታያችሁ፣ በስንት መከራ ኮምቦልቻ ከተማ ገባን ማለት ነው ወደ ከተማ እንግዲህ እንደዚህ አንዳንዴ ማለት ነው ሲመቸኝ ውሎ ይዤላችሁ እመጣለሁ። የዛሬ በጣም ስላስደነቀኝና የቦታው በጣም ስለገረመኝ ነው። እንግዲህ ቀጣይ ኢንሻአላ አዳዲስ ነገሮች ይዤላችሁ እመጣለሁኝ። እስከዛው ለአዲስ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ቻናሌ ቤተሰቦች ላይክ፣ ሼር እያደረጋችሁ አበረታቱ ማለት ነው። ቀጣይ አዲስ ነገር ይዤላችሁ እስክመጣ ሰላም አለይኩም ወራህመቱላሂ ወበረካቱ።